ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤኝነት አፍያ ሁሉ ሰላም ከኔጋ ሁሉ ሰላም። ዛሬ የማሳያችሁ ትናንት እንደነገርኳችሁ የሁለት የሁለት ጓደኛ ማማቾች የቤት እቃ ነው። የቤት እቃቸውም ደግሞ ተመሳሳይ ነው። አብዛኛውን ነገር ተመሳሳይ ነው። በቃ ሁሉም ተመሳሳይ ነው ማለት ይቻላል። እሷ የመጀመሪያዋ እህቴ ያላት እቃ ለዝችም አላት ማለት ነው። አንዳንድ የሚለዩባቸው እቃዎችም ቢኖሩ ማለት ነው። እና የሚሄደው ከላላ ነው እንደነገርኳችሁ። እዚጋ እንደምታዩት አራት ብርድ ልብስ፣ አንድ ኮንፎርት አለ። ኮንፎርት ይሄን ከለር ነው የመረኩላት። እንዲሁም በርሚል ለእቃዋ መረተብ የሚሆን እንግዲች እነዚህ እቃዎች ናቸው። ብራቸው ደግሞ ያው ከመጨረሻው ድረስ ማለት ነው። ላይክ አርጉኝ፣ ሰብስክራይብ አርጉ፣ ሼር አርጉ። እንሻላ አበረታቱኝ ማለት ነው። ሁለት መቶ ሁለት ሺ ስድስት መቶ ዘጠና ብር ፈጀ። ውብ የሆነ ከላላ የሚሄደው የሁለት ልጆችን እቃ ያው ትናንትና ዛሬ ያያችሁትን ይመስላል። ከወደዳችሁት ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ። ሌሎችን የማገኘት ለምትፈልጉ ደግሞ በ0967 177194 ታገኙኛላችሁ። በዋትሳፕ ቴሌግራም፣ ኢሞ በሁሉም እንሻአላ። ይህን ይመስላል ኳችሁ 315 ሊትር ፋን ባለው ኦርቢት ፍሪጅ አለ። ዋጋው 56 ሺ ነው። ይሄ ማለት ነው። ማሻላ ተባረክ ተማን ቃቸው ያቺን ፍሪጅ አላት። ያቺን ፍሪጅ አላት። ቴሌቪዥን በቃ እንደዚህ ነው። ማሻላ ይህንን ይመስላል። ማሻላ ተባረክ ተማን ሁላችሁም ተወልታላችሁ ብዬ ተስፋ አደርጋለሁ። የዳቦ ኢኮሳን ደግሞ ሳሳያችሁ እዚህ የራሱ ሆነ እነዚህ ፓትራዎች አሉት ማለት ነው። ሶስት ፓትራ አለው። በጣም ደስ የሚል ማሻ ተባረመ የሆነ ጋነ እዚ አቂጣ ማለት ነው። እንትኑ አለኝ ኦቭኑ አለኝ፣ ግን በኦቭን ምንም ሰርችበት አላውቅም። ውስጡን ኦቨኑ በጣም ይመቸኛል፣ የምሰራበት አራቱንም ለኩሼ መሰራት የፈለኩትን ነገር መስራት እችልበታለሁ። ዳቦ ነገር ይሄ ነው የሚሰራላችሁ። ተስፋ አደርጋለሁ ጀማ እዚህ ጋር እንደምታወት

እዚህ ጋር ደግሞ አራት መቶ ብር ትንሹ አለ ማለት ነው። ቢላ 400 ብር፣ 200 ብር፣ 180 ብር። የወጥ ጭልፋ 400 ብር። የካሮት መበሸሪያ 45 ብር። ትንሿ ጭልፋ ደግሞ ለሩዝ ምናምን የምትሆን 200 400። ደርዘን ማንኪያ፣ የሻይ ማንኪያ መቶ ብር። ደርዘን ሹካ ማለት ነው 677 ብር ይሆናል ማለት ነው። ማሻላ ተባለ ሁላችሁ ትወዱታላችሁ። ከዛም በመቀጠል እዚህ ጋር እንደምታውቅ ጣን ባለ አምስት አለ ይህ ዋጋ ሶስት ሺ ሶስት መቶ ብር የጁዝ መፍጫ ይሄ ማለት ነው የጁዝ መፍጫ አምስት ሺ ብር እንዲሁም ደግሞ የምግብ ሱፍራ እዚህ ጋር እንደምታውቅ ወርቃማ በስሊቨር እና አረንጓዴ ሜትር አንዳንድ ሜትር ነው ዋጋ ደግሞ አምስት መቶ ሰባ አምስት መሆ የማይክ ሰርቪስ ሰባት መቶ ብር ትሪ ሶስት ትሪ ሀምሳ አርባ አምስት እና 40 ቁጥር 1050 ብር ይሆናል። አጠቃላይ መክተፊያ ጣውላ ባለ 3 እንደነገርኩት የዚህን ጥቅም እንደዚህ ሶስት ሲሆን ዋጋውም ስለሚቀንስ ነው 700 ብር። ከዛም ቀጥል ምን አለ መሰላችሁ መክተፊያ አለ። ይሄ ትልቁ ነው። አያችሁታ፣ ማሻላ ሴራሚክ መጥበሻ ነው። የዚህ ዋጋ 4000 ብር ነው። ሶስቱም ሆኖ ማለት ነው። ሁለት ያዘች ግን ሶስት ቢሆንላት በዚህ ቡና ሁላ መቁራት የምትችልበት ስለሆነ ይጣቀማታል ያልኩትን ነገር ነው። በአላህ ፍቃድ ያደረኩት ያው ፍሪጅና ቴሌቪዥኑ እንደነገርኳችሁ ነው። ይሄ ተመሳሳይ ስለሆነ የትናንት ነው ጋር መደገን የለበት 4500 ብር ይቀው ነው። 32000 ደግሞ የቴሌቪዥኑ ነው። አጠቃላይ 3500 ብር ይሆናል። ብረት ድስት እዚህ ጋር እንደምታውት 40 ቁጥር አለ። በኦፍራሙ 8000 ብርና ጭልፋ 1000 ብር። እዚህ ጋ ደግሞ ጥስት አለ የተስተዋጋሽ የስድስት መቶ ብር ነው ሞገስ እንዳነገርኳችሁ ስለሌለ ይሄ በወፍራሙ ነው። ለብዙ ነገር የሚጠቅም እቃ ነው። ላተባር ስምንት ሺህ ብር የብረት ድስቱ የዚህ ደግሞ ሽሁለት ሁለት ሁለት ሺ አራት መቶ ብር። እዚህ ጋር እንደምታዩት የሽንኩርት ሸልፍ አለ ስድስት መቶ ብር። ባስኬት የልብስ ባስኬት አራት መቶ ብር። ሁለት መቶ ብር ደግሞ የእቃ ማጠፍጠፊያ አለ ማለት ነው። አጠር አጠር ማድረግላችሁ በእናንተ እንትን እንድልላችሁ እዚህ ጋር ደግሞ

ማሻላ እዚህ ጋር እንደምታዩት ይህንን የመሰለ ፓርቲሽን አለ። ፓርቲሽን ይገዛላት ደግሞ 1400 ብር ነው። የቁርጥ ሰሃን አለ እዚያ 12 ፍሬ 1440 ብር ማለት የሻይ 950 የውሃ 5 ማዕዘን 10 2 አለም የሾርባ ደግሞ 1050 ብር ይሄ የምታዩት ይሄ ማለት ነው። በጣም ነው የሚያምሩ። ማሻአላ አራት ሀባ አበባዎች አሉ። ማሻአላ እነዚህን አራት ሀባ አበባ ስምንት 8800 ብር። እዛ ደግሞ 55 ኪሎ ሮል ኦሙ ሁለት ሀባ ግናኛለች እዚህ ዋጋ 1000 ማን 2000 100 ብር በ50 ብር ሒሳብ ነው። እዚህ ጋር አበባ ጋር ደግሞ 400 ብር ነው። ስኒ ያው እንደነገርኳችሁ ግማሹ ተደርግ ነው፣ ግማሹ ደግሞ ይሄ ነው ማለት ነው። እንግዲህ ማሻአላ ሁሉንም ሁሉንም በጣም እንደምትወዱት ተስፋ አደርጋለሁ። እዚህ ጋር በርሚል አለን 350 ሊትር በርሚል አለ 2900 ብር ነው። ማሻና ፌሮ እምድጃ አለን እዚህ ጋር ያላያችሁት ፌሮ እምድጃ የዚህ ዋጋ ደግሞ 1600 ብር ነው። ከዛም አራት ብርድ ልብስ 15200 ብር ነው የተገዛላት። 15200 በጣም የሚያማምር የተለያዩ ከለሮች ናቸው ዋጋቸው 3800 ብር ያንዱ ዋጋ ነው። አራት ሲባዛ ደግሞ 3800 ብር 15200 ብር ይመጣል ማለት ነው። ማሻላ ተባርክ ነው። ኮምፎርት እዚህ ጋር እንደምታዩት ይሄ የሚያምር ኮምፎርት ነው። ዋጋው ደግሞ 2600 ብር ነው። እንግዲህ እዚህ ዛሬዋ እንግዲህ ይሄንን ይመስላል 202690 ብር የፈጀ ውብ የሆነ ከላላ የሚሄደው የሁለት ልጆችን እቃ ያው ትናንትና ዛሬ ያያችሁትን ይመስላል። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ሌሎችን የማግኘት ለምትፈልጉ ደግሞ በ0967177194 ታገኙኛላችሁ። በዋትሳፕ ቴሌግራም፣ ኢሞ፣ በሁሉም ኢንሻአላህ። ይሄን ይመስላል ሁለት መቶ ሁለት ሺህ ስድስት መቶ ዘጠና ብር፣ ሁለት መቶ ሁለት ሺህ ስድስት መቶ ዘጠና ብር የፈጀ ነው ማለት ነው። እና ማሻላ ተባረክ ረህማን ወሳኝ ወሳኝ የሚባሉ እቃዎች ናቸው። ያው መቶ አንድ ሺ ምናምኑን ብር ያዘው ሶስቱ እቃ ነው። ማሻላ ተባረክ ረህማን፣ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ። እንግዲች ይህንን ይመስላል ሁለት መቶ ሁለት ሺ ስድስት መቶ ዘጠና ብር ፈጀ ውብ የሆነ ከላላ የሚሄደው የሁለት ልጆችን እቃ ያው ትናንትና ዛሬ ያያችሁትን ይመስላል። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ ሌሎችን የማግኘት ለምትፈልጉ ደግሞ በ0967 177194 ታገኙኛላችሁ በዋትሳፕ ቴሌግራም ኢሞ በሁሉም እንሻ አላህ ይህን ይመስላል።